ሉቃስ ወንጌል ምዕራፍ 15 ቁጥር 11 ጀምሮ የአምላካችን የእግዚአብሔር ቃል በዚህ ክፍል እንላል። አንድ ሰው ሁለት ልጆች ነበሩ። ከእነርሱም ታናሹ አባቱን አባተ ሆይ ከገንዘቢ የምደርሰኝ ከፍለ ስጠኝ አለው። ገንዘቡን አካፈላቸው። ከጥቂት ቀን በኋላ ታናሹ ልጁ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዛም እየበከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዛች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመረ። ሄደውም ከዛች አገር ሰዎች ከአንዱ ጋር ተደባለ። እርሱም እርያ ሊያሳምር ወደ ሜዳ ሰደደው። እርያዎችም ከሚበሉት እስር ሊጠግብ ይመኝ ነበር፣ የምሰጠውን አልነበረሁም። ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የምትረፋቸው የአባቴ ሟተኞች ስንት ናቸው? እኔ ግን ከዚህ ራብ እጠፋለሁ። ተነስቼ ወደ አባቴ ይሄዳለሁና አባቴ ሆይ በሰማይና በፊት ይበደሉ ወደ ፊትም ልጅ ሊባል አይገባኝም፣ ከሟተኞች እንደ አንድ አድርገኝ እልሃለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱን አየውና አዘነለት፣ ሮጦም አንገቱን አቀፈውና ሳመው። ልጁም አባት ሆይ በሰማይና በፊትህ በደሉ ወደ ፊትም ልጅ ሊባል አይገባኝም፣ አሉ አባቱ ግን ባሪያዎቹም አለ ፈጥናቸው፣ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁን ቀለበት፣ ለእግሩን ጫማ ስጡ። የሳባን ፍራት አምታችሁ እርዱት፣ እንብላም፣ ደስም ይበለን። ይህ ልጄ ሞቶ ነበረ እና ደግሞ ሕያው ሆኗል፣ ጠብቶ ነበረ ተገኝቶዋል። ናካርግና ስትመለስ እግዚአብሔር ይመልሳል፣ በልስ። በዚህ ቃል ውስጥ ለአንድ ሰውየ ሁለት ልጆች ነበሩ። ሰውየ ባለጠጋ ነው፣ ብዙ ሰራተኛ አለው፣ ገንዘብ አለው። ከሁለት ልጆች መካከል አንደኛው እንዲህ አለ አባቴው፣ ያለ ላንተ ካለው ገንዘብና ካለው አቅሜ እኔ የምደርሰኝ አካፍለ ስጠኝ አለ አባቱን። ሊከለከለው አልቻለምና እሱ የምደርሰውን አካፍሎ ሰጠ። ከሰጠ በኋላ ሩቅ አገር ሄደ። ሩቅ አገር ሄዶ ከአባቱ ያመጣውን ገንዘብ እየበከነ ጨረሰ። እሱ ገንዘቡ እንደጨረሰ በዛ ሀገር ላይ ከባድ ራብ መጣ። ከባድ ራብ ከመጣ በኋላ ስሉ ልጁ ገዝቶ እንዳይበላ ገንዘብ የለው። ወደ አንድ ሰው ጋር ለመጠጋት ማንም ሰው አያገም። እዛ ከተማ ውስጥ አንድ ሰው ጋር እንደምንም ብለው ጠጋ አለ ሲል የተጠጋ ሰውየው እርያውን ይዞ አዚዞ ወደ ሜዳ ላከ። ሊያሳምር ይዳል ሄደ ሜዳ በደበሳት እርያዎች እየበሉ ያሉን ሳል ለመብላት ይመኝ ነበር ከእራብ የተነሳ። ባለፈው ግን ጠግቦ እየጣለ የነበረ ሰው ነው። እንደዚህ አለ። ወደ ልቡ ተመለሰና እንጀራ የተረፈ የአባቴ ሙያተኞች ስንቶች አሉ። እና ካልክና የእግዚአብሔር ቤት ሁሌ ሙሉ ነው በልስቲ። የእግዚአብሔር እጅ ሁሌ ሙሉ ነው በልስቲ። የእግዚአብሔር አካውንት ሁሌ ሙሉ ነው በልስቲ። ዋው። እንደዚህ አለ። እንጀራ ተርፎ የሚጣሉት የአባቴ ሙያተኞች ስንት አሉ። አሁን ወደ አባቴ እሄዳለሁ። ባይቀበል እንኳን እንደ ሰራተኛ አንድ አድርገ ብዬ ይለምናለሁ። ከተቀበለኝ ግን ዝቅ ብዬ እሰራለሁ። ልጁ ያሰበው ራሱን የምደርሰውን አካፍሎ ስለሄደ አባቱን አይፈልግም፣ ካሁኑ በኋላ አባት እኔን አይፈልግኝም ብሎ በአእምሮ እያሰበ ነበረ። አባት ከአሁኑ በኋላ እኔን አላየህም ይለኛል ብሎ እያሰበ ነበረ። ግን እንዲህ ብዬ ይለምናለሁ አለ፣ ከሟተኞች አንድ አድርገኝ እንደ ሙያተኛ አንድ ሆኜ ዝቅ ብዬ እሰራለሁ። በደምብ እሰራለሁ፣ እንደ ባለፈው አልኖርም ብዬ ለምናለዋል። ወደ አይምሮ ተመለሰና ወደ አባቱ ጉዞ ጥ እሉ ስሙኝ፣ ጉዞጉዞጉዞ ቀጥሎ ስመጣ በሩቅ አባቱን አየ። አባቱም እሱ አየ። ልጁ መሮጥ ያለበት ፈንታ አባቱ ልጁ ጋር ሮጠ። ስሙኝ እየሱስን ስትከተሉ በቃ በቃለ ከአሁኑ በኋላ ካዘዘልኩ ወደቁ ብለህ እንኳን ተስፋ ብትቆርጥም አንተ ወደ ኢየሱስ ስትመለስ ኢየሱስ ወደ አንተ ይመለሳል። ስናካ ግን ኢየሱስ ወደ አንተ ይመለሳል። በል እስኪ አባባት በል እስኪ አንድ ልጅ አይደለም ልጅ ልጅ ነው። አባት መቼም አባት ነው አለህ። እንደ ሞአይተኛ አንድ አድርገን ቢለምናለው ያለው ሰውየው ሳይለመን አባቱ ልጁን ባየው ቁጥር እንደ ተመለከተ ደስታ አልቻለም። እመኑኝ፣ እናንተ በእግዚአብሔር መንገድ መሄድ ስትጀምሩ ኢየሱስ ወደ አንተ ማየት ይጀምራል። ኢየሱስ ወደ ቤት ይገባሃል። ኢየሱስ መንገድ እያስተካክልሃል። ስለዚህ በእጁ ካለው ይልቅ የጠፋው አንዱን ፍለጋ ያደርኩ በእጁ ለዘነዘኛል የጠፋው ግን ስንት ነው? አንድ ነው። ዘነዘተኙን አስቀምጦ አንዱን ፍለጋ የሄደው አባት ነው ልጅ አይደለም። ስማኝ ያ አባት ያንተ አባት ነው ኢየሱስ። አንድ ሰው መቼም ያ ያልካላችሁ ስትመለስ ያያል። ስትመለሱ ይመለሳል። አሁን ይሄ ልጅ ሄዷል። ራሱ የሚደርሰውን አካፍሎ ወዝቷል። በከነ በላ፣ ጠጣ፣ ጨፈረ ጊዜውን ጨርሶ ተመልሶ እንደ ሙያተኛ አንድ ይሆናለው ብሎ እንደ ሙያተኛ አንድ ይሆናለው ብሎ ተመልሶ መጣ። ተመልሶ ሲመጣ አባቱ እንደ ሙያተኛ አልተገበለም፣ እንደ ልጅ ነው የተገበለው። እና ካገና መቀየር ትፈልጋለህ ወይ? በለስቲ ወደ ኢየሱስ ተመለስ። በቤት ውስጥ እየሰሩ ካሉ ሙያተኞች መካከል እንደ አንድ ቁጥረኝ፣ ካሁን በኋላ ልጅ ሊባል አይገባኝም፣ እኔ ባሪያ ይሆናለሁ፣ እኔ ልጅ ይሆናለሁ ብዬ እለምናለሁ አለ። ምክንያቱም ባለበት ሀገር ይዞ የሄደውን ገንዘብ ጨርሷል። አባት ራብ ሆኗል። እርያ እየበላ ያለውን ሳርን ይመኝ ጀመረ። ያለው አማራጭ ምንድነው? ወደ አባት መመለስ። አባት ሁሌም አባት ነው። አባት መቼም አባት ነው። አባት አይቀየርም። እንደ አንድ ሙያተኛ አድርገኝ ብዬ እለምናለሁ አለ። እለምናለሁ ብዬ ይሄን ቃል ተናግሮ ይሄን አል አስቦ ይሄን ቃል አሰላስለው ጋና ወደ አባቱ ሲመጣ አባቱ እሱ እንዳሰበ ያላሰበ እንደ ልጁ ነው ያሰበው። ወጥቶ ቢጠፋም አሁን ስለተመለሰ ልጄ ነው። ጠግበው ቢሄድም አሁን ጠርበው ስለተመለሰ ልጄ ነው። እዛ ነው ምን አለ ኢየሱስ ክርስቶስ ወላጅ እንደሌላቸው ልጆች ሲን አይተወኝም በልስት ኢየሱስ ከአንድ ሰው ምን ይፈልጋል ካላችሁ አንድ መንገድ ይፈልጋል? ስንት መንገድ አንድ መንገድ ሁለት መንገድ አይፈልግም። አንድ መንገድ ተጨንቀ ተቸግረ ብትሄድም ያቺ መንገድ ታዋጣለች። ኢየሱስ ያለበት መንገድ ወደ ጥፋት የሚወስድ መንገድ ሰፊ ነው። ለማዘቅ ቅዱስ ወደ ስፋት የሚወስደው መንገድ ሰፊ ነው። ወደ እውነተኛው መንገድ የሚያወጣ መንገድ ግን በጣም ጠባብ ናት ይላል። ተጨንቀም ተቸግረም ተርበም ከኢየሱስ ጋር ካለህ ይሻልሃል። ተርበ እንኳን ለአንድ ቀን የምትበላው እንጀራ እንኳን ብታታም ኢየሱስ ካንተ ጋር ካለ በቂ ነው። ማን ካለ ማን ካለ? ኢየሱስ ሁለት መንገድ አይፈልግም። እሱ ራሱ አንድ መንገድ ነው፣ ወደ አብ የሚወስድ ወደ አብ የሚያደርስ። ስንት መንገድ ነው? አንድ መንገድ። ኢየሱስ ሁለት መንገድ አይደለም። ኢየሱስ ስንት ነው? አንድ ነው። መንገዱ ስንት ነው? አንድ ነው። የእውነቱ ስንት ነው? አንድ ነው። አላውቅም። ስትመለስ እግዚአብሔር ወደ አንተ ይመለሳል። ጀርባና ፊት አንድ አይደለም። ጀርባ የሁሉ ሰው አንድ ሊመስል ይችላል፣ ተመሳሳይ ሊመስል ይችላል። ጀርባ ጀርባ ነው፣ ፊቱ ግን ፊት ነው። ጥቁር መሆን፣ ነጭ መሆን፣ አባሻ መሆን፣ ፈረንጅ መሆኑ ሰው የሚለየው የቱ ጋ ነው? በፊት ነው። እውነት ሁሌ እውነት ነው። እውነት ሁሌ አንድ ነው። እውነትና ውሸት ሁለቱ አይደባለቅም፣ አይቀላቀልም። አለ ልጁ እንደ መዋተኛ አንድ አድርገኝ ብዬ ለምናለሁ፣ እጠይቃለሁ። ከተቀበለኝ እሳየው ካልተገበረኝ ወዮልኝ መግቢያ የለኝም፣ እያለ ወደ አባቱ ይመጣል። አባቱ በሩቅ አየና ደስታን አልቻለም። እስቲ አሜን እስቲ አሜን እናንተ ስትባረኩ ኢየሱስ ይደሰታል። እናንተ ስትፈወሱ ኢየሱስ ይደሰታል። እናንተ ወደ እግዚአብሔር መንግሥት ስትጨመሩ ኢየሱስ ይደሰታል። የአብ ደስታ ትልቁ ነገር ምንድን ነው ካላችሁ ሰው መመለስ፣ እውነት መከተል በእውነት መሄድ፣ ያን አብይ ይደሰታል። ኢየሱስ ዛሬም ኢየሱስ ነው፣ ነገም ኢየሱስ ነው፣ እስከ ዘላለም ኢየሱስ ነው። ኢየሱስ አይለወጥም፣ ኢየሱስ አይቀየርም። ኢየሱስ ሁለት መልክ የለው፣ ሁለት መልክ የለው። ከተመለስክ ልጅ ይልሃል። በዚህ መጽሐፍ ሚራፍ አስለ እንደ ይላል አንድ ሰውዬ ይላል፣ ከኢየሩሳሌም ወደ እያርኮ እየደ እያለ ያለ በወንበዶች እጅ ወደቀ ይላል። ደበደቡት፣ በሞትና በሕይወት መካከል ትቶት ሄዱ። ሰውዬ ወደ የት እየደ ነው? ከኢየሩሳሌም ወደ እያርኮ መሀል ላይ ወንበዶች እያዙ ቀጠቀጡት፣ መቱት፣ ጣሉት፣ ደበደቡት። እውነት አንተ ከእግዚአብሔር አካባቢ ነህ እግዚአብሔር ለአንተ አንተ ማታቁ ያስነሳል። ወይኔ ብቻ አንተ ከእግዚአብሔር ጋር ከሆነክ የማይተባበር መተባበር ይጀምራል። አንተ የኢየሱስ ወገን ከሆነክ የማይተባበር መተባበር ይጀምራል። አንተን የማያውቅ መተባበር ይጀምራል። ከኢየሩሳሌም ወደ ኢያሪኮ ይሄድ እያለ ወንበዴዎች ወደቀ ሰውዬው በሞትና በህይወት መካከል እያለ አንድ ለዊ መጣ።

ለዊ ነው የሚያነሳው። ለጌታ ፍራ ነው የሚያነሳው። አሁን ምንም ግንኙነት የሌለው ሳምራዊ ሳምራዊና ይሁድ በብዙም አይገናኙም፣ በአንድ መንገድ አይሄዱም፣ በአንድ ብርጭቆ አይጠጡም። ቢያዩ እንኳን አንዱ ስለአንዱ መልካም ያወሩ። ሶስተኛ ዙር ይመጣ። አየህ ምንም የማገናኘው ምንም ጉዳይ የሌለው መጣ። ሶስተኛ ላይ ሶስተኛ የመጣው የማይተባበር የማይገናኘው ቋንቋ ምንም ግንኙነት የሌለው መጣና አይኑ አልፏል። ለዊ አልፏል። ቀሳደ ጠጋሌና አይዞ። ቁስሉ ነካ አድርጎ አይዞ። ከራሱ አህያ ላይ ወርዶ አይዞ። ወይኔ እስቲ አሜን። ከራሱ አህያ ላይ ነው እየሄደ ካለው አህያ ወርዶ አይዞ። ከአህያው ላይ ዘይት አመጣ ቁስሉ ላይ ጨመረና ነካ አድርጎ አይዞ። ከራሱ አህያ ላይ ወርዶ ደም ደም ሆኖ ሰውየው በራሱ አህያ ላይ አስቀምጠው ወደ እንግዶቹ ማረፊያ ራሱ በእግር የተመተው በአህያ ላይ። አንድ ወገን ለመሆን አንድ ቋንቋ አስፈልግም። አንድ ቋንቋ፣ አንድ ከተማ፣ አንድ አይነት ውሃ አስፈልግም። ብቻ የኢየሱስ ወገን ሁን። መጣ፣ ወደ እንግሎች ማደቢያ መጣ። ካመጣ በኋላ አልጋ ያዘ፣ ምግብ ከፈለ፣ ውሃ ከፈለ፣ የአልጋውን ከፈለ፣ እስከሚነጋ ድረስ ከዳነ ይድናል፣ ካልዳነ ግን ይሄ ሰው ከዚህ ቤት እንዳይወጣ። እኔ እመለሳለሁ፣ እስከሚወጣ ድረስ እስኪ ሌላ ሚወጣ ዋጪ ካለ ከራሴ አድርግ፣ ስመለስ ከፍላለሁ። ሰውየው አይሁዳዊ ነው፣ እኔ ሳምራዊ ነኝ፣ ግን መልካም ሰራለሁ። ወይኔ እስቲ አሜን። ጌታ ሲሆን ማለት ነው። የማይተባበር ይተባበራል። የማይሰማ ይሰማል። የማይሰማ እኮ ነው፣ ሌላው ጠንካራ ነው። ላንተ ግን ይሰማል። ምክንያቱም ነው ታውቃለ። የእግዚአብሔር መቆስ አለበት። ብቻ ከጌታ አሁን ሌላ ሰርቶ ሊከስር ይችላል። አንተ ግን ከሰራክ በላይ ትባረካለህ። ከማን ጋር ሁን አልኩ? ናቲ ለአይሁዳዊ አይሁዳዊ ያስፈልጋል፣ አይደለም ካይን ያስፈልጋል፣ ለዊ ያስፈልጋል። ለዊ ሄደ ካይንም ሄደ፣ ተመትቶ ደም በደም ሆኖ መንገድ ዳር ቀረ። ሁለቱ አይገናኙም፣ ዝምድና የላቸውም። በዛ ላይ አንዱ አንዱን በሌላ አይን ነው ማየው፣ በጦር ነው ማያዩት፣ በካባ ዛቻ ነው ማያዩት። ሰውየው ይገለኛል ብሎ ያስበው ሰውየው አነሳ ያነሳኛል ብሎ ያሰበ ሰውየው ትቶ ሄደ። የኛ በሻ ወይ አጎት ጋር ወይ አባት ጋር ወይ እናት ጋር ወይም በአባት ዘመድ ነው የምፈልገው። አይደለም እንደ በረከት ቤት እንደ መጣ አያውቅም። ይሄ ስንፍና አማኝ ነው፣ ሲሰነፍ አማኝ ነው። ሰውየው ካይኑ በየ ሰዓት እንዴ ደስ እንዳለው በቃ ተነሳው፣ እሳይ ስል እገለልሀለሁ። ለውይን ካየህ በኋላ አቤት አገልጋይ መጣ፣ እሳይ በቃ ከዚህ ተነሳው፣ ስል እገለልሀለሁ። ሶስተኛ ላይ መጣ። ናዝራዊ ነው ጉዳይ የሌለው ሳምራዊ ምንም ቋንቋ ማገናኘው ሳምራዊ መጣ። ሶስተኛ ላይ ሶስተኛ ላይ የመጣው ሳምራዊ ምንም አያገናኝም። አየ አየ አየ ወደ ሱስ ተቃሲት ወይኔ መጨረሻ ሞትኩኝ አለ። መሞቻ ቦታ አይደለም ሳምራዊ ባየው ሰዓት እንደ እንደተነቀጠ የመጀመሪያው ዱላው የመጀመሪያው ደም ሳይደርቅ ሳምራዊ መጣ። ወይኔ ወይኔ ያለ አሁን ሞትኩ ሲል

ና አልጋለሁ ያዘ እዚህ እረፍት በልተኛ እኔ እመለሳለሁ። ባለ እንግዳም አሪፉንት ሁለት ዲናር በሰዓቱ ሁለት ዲናር በጣም ትልቅ ብር ነው። ሁለት ዲናር አውቶ ይሄን ወጪ አውጣ። ከዚህ ከተረፈ ስመለስ እኔ እከፍላለሁ። ሳይድን ግን ይሄ ሰውዬው ከዚህ ቤት እንዳይወጣ እመለሳለሁ። እስኪ አሜን እጄ ከፍ አድርጋ እኔ በዛሬ ቀን ዲቪ ነው መጸልይ በጌታ ይሄን ቅባት ይዘውጣ። አንተ ያስብኮ መንገድ ሌላ፣ እግዚአብሔር ወደ አንተ በሌላ መንገድ በሌላ መንገድ ይመጣል። በሌላ መንገድ ይጎበኛችኋል። በሌላ መንገድ ያስባችኋል። በሌላ መንገድ ያስባችኋል። ምን ያደርጋል? ያስበሃል። አጨብጭቡለት ኢየሱስ።